ጻዲቅ ወይም ደግሞ እንደ ጽድቅ የሚቆጠርለት የመጀመሪያ አንድ ሰው አምኖ ሲጠመቅ ነው። ከሱ ምንም የትኛውም ስራ አይጠየቅም። ይህም መልካም ስራ ስለሰራ ምናምን አይባልለትም፣ አይጠየቅም። የመጀመሪያ ላይ እስኪ አንድ ሙስሊምን አምጡና ኦ ይህንን ጽድቅ ስራ ስራና ከዛ በኋላ ትድን አለ በሉት። እስኪ የትኛው ቤተክርስቲያን እንደዚህ ያስተማረች? የለም ይህን ጽድቅ ስራ እንደዚህ ስራና ወደ ቤተ ክርስቲያን ተጨመር የሚል የለም። አንድ ጴንጤ ቢመጣ ይህንን ስራ ስራና ከዛ ትጸድቃለ ወይም ትድናለ ቤተ ክርስቲያን አትልም፣ ብላም አታውቅም። ታዲያ ምን ትላለች? ታስተምረዋለች። መጀመሪያ ላይ ዶግማውን ታስተምረዋለች። ቤተ ክርስቲያን ምን እንደሆነች፣ አፖስቶሊክ ሰክሴሽን እና አፖስቶሊክ ፌይዝን እምነታቸውን ካስተማረቸው በኋላ ክርስቶስን ካመነ አየው እነሆ ውሃ እንዳልጠመቅ ምን ይከለከለኛል፣ እንዳለ ሁሉ መጠመቅ ወደ ቤተ ክርስቲያን ይጨመራል ማለት ነው። ግን ልጅ ይሆናል አይደል? ሲጨመር ወደ ቤተ ክርስቲያን ይሄው ጸጋውን ተቀብሏል፣ ሁሉ ነገር አግኝቷል። በቃ አለቀ፣ ቆመ፣ ደቀቀ። በቃ አንዴ በቀኙ ቆም ያለው ምናምን እንደዚህ። ኧረ ተስፋ ነው፣ አልጨረስንም። ህይወት ነው፣ ጉዞ ነው፣ ወደ ክርስቶስ የማደግ ጉዳይ ነው። ግዴታ ክርስቶስን መስለ መኖር አለበት። በቃ ይሄ ግዴታ። ስለዚህ በደህንነት ውስጥ በመንቀጥቀጥ ፈጽሙ የተባለበት ስለዚህ ነው። አዋሪ ቅዱስ ጳውሎስ በነገራችን ላይ በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ይሄንን ነው የተናገረው፣ ደህንነታችሁን ፈጽሙ ያው በመንቀጥቀጥና በፍርሃት በፍርሃት መጨረስ አለባችሁ። ያው ተሰጠኝ ብለን እንደፈለክ የሚጨፍርበት አይደለም። ኦ ክርስቶስ ጾሞልኛል ክርስቶስ ሞቶልኛል፣ ክርስቶስ እንደዚህ አድርጎኛል ብለ ዝም ብለ በቃ እንደፈለክ የምትበላና የምትጠጣበት አይደለም። አይ ክርስትና መከራ ነው። በቃ ለመከራ ነው የምትመጣ ወደ ቤተ ክርስቲያን ስትመጣ፣ መከራን የመቀበል ጉዳይ ነው፣ መጋደል ጉዳይ ነው። ስትመጣ ስትጨመር ከጅምሩ ወደ ቤተ ክርስቲያን ስትመጣ ለተጋሎ ነው የምትመጣው እንጂ እንዲያው በቃ አንዴ አርግ ያለው ነው ኢኮኖሚ ለምን አካይ ዛብ ተመጣ ሲጀመር፣ እዛው ቆይ። አይ ለዚህ አይደለም ለተጋለው ነው የምትመጣ። በቃ ለሃይማኖት ለመጋደል ነው፣ ክርስቶስን መስለ ለመኖር መጋደል ነው የምትመጣው። ለዛ ነው የምትመጣ ወደ ቤተ ክርስቲያን የምትጨምረው፣ መከራን ለመቀበል ነው ስለ ክርስቶስ። ከዛስ ልክ ይሄው አባቶቻችንን መስለን ገላቸው፣ ገላ ሲባል እኮ ምንም ሌላ እንትን አይደለም የሰሩት ያደረጉት፣ ስለ ክርስቶስ የተጋደሉት በቃ ወንጌልን በመስበክ ፀድቅን ሥራ በማድረግ ትክክለኛ እውነተኛ የቱን መንገድ በማሳየት በጣም ብዙ ነገር አድርጓል። አባቶቻችን በአንበሳ እስከመበላት አንገታቸው እስከመታረድ፣ በቃ ያላረጉት የለም። ያንን ገላትን ደግሞ እነሱ ስለነርሱ ተጽፎላቸዋል። አዎ ተጽፎላቸዋል፣ አሁንም ወደፊትም ይጻፍላቸዋል። በነገራችን ቅርብ ባለፈው የታረዱት ስቲል ነው፣ ይዘከራሉ ወይ ቤተክርስቲያን? ይው ባለፈው ስለ ክርስቶስ ታረዱ እኮ በሊቢያ በራ ታረዱ። ይሄው ለዚህ ነው የምትመጣው ክርስትና ስትገባ ምድራዊ ላይ ወይም ስጋን ለማስደሰት በስጋ ህይወት ውስጥ ለመኖር አይደለም። ይሄ አይደለም ዋና ታርጌቱ። ይሄ ሁሉ ንብረትም በሰማይም በምድርም ያለው እነዚህ የምታዩ ቁስ የሆኑት ያልፋሉ። ያው ክርስትና ስትመጣ ከዚህ የላቀ ሰማያዊ ተስፋ የሚያስደርግ ክርስቶስን ዳግም መምጣቱን ተስፋ የሚያደርግ ነው ክርስቲያን እንጂ እንዲያው ቁሳዊ ነገር ላይ እንዲያው ይሄው የቡክ እንትን አምጥቶ መቶ ሚሊዮን ገባብ እያለ የሚጫወትብ እዛው እዛው ነው። እዛ ቤተ ክርስቲያን ውስጥ አይደል እ መቶ ሺህ ገባብ እያለ ይጫወትባል። አንድ ፓስተር ማለት ነው ትምህርቱን አታውቅ ምኑን አታውቅ ምንም ሆኖ የሚከተሉ አሜን ትላለህ ውጪ ሆኖናል። አንዳንድ እንደዚህ አይነት ነገሮች አሉ። እና እኛ ቅዱሳንን እንዴት እንደምንመለከት ገላቸውንም እንዴት እንደምናይ ከቤተ ክርስቲያን ተማሩ። ክርስትና ይሄ ነው፣ በቃ ውዟም ይሄ ነው። ክርስቶስን የመምሰል ጉዳይ ነው። ስለዚህ ለመጋደል ነው ወደ ቤተ ክርስቲያን የምትጨመሩ፣ ለመጋደል ክርስቶስን ለመምሰል ሰማችሁ። ክርስቶስን የመምሰል ቅዱሳንን መምሰል ማለት ክርስቶስን መምሰል ማለት ነው ማዕከሉ ክርስቶስ ስለሆነ። እና እሺ ቀጥሉ። ለማንኛውም የአንድ ጥያቄ ጠይቆ ነው ይሄ ለኛ አሁን ለእኛ ልጆች ይሄ እንትን የምናደርግ አይደለም። ቢኮስ ይህንን በደንብ ስለተረዱ በደንብ ተረድተውታል፣ በደንብ አስተውሏል። ይሄ ማንም አይሸውዳችሁ። ቤት እና ዋና ትምህርትን ግን ለዩ። ቤተክርስቲያን ትምህርትን መለየት አለበት ማወቅ አለባችሁ ዶክትሪን ዋዘ ዶክትሪን ዋዘ ቤዚክ ዋዘ ዶግማ ዋዘ ስፔኩሌሽን ዋዘ ካኖ እነዚህ ሁሉ መታወቅ አለባት ማወቅ አለባቸው። ይህን መረዳት አለባቸው በደንብ ማለት ነው። ዋዘ ሳልቬሽን ምንድን ነው ሳልቬሽን? ድህነት ምንድን ነው? እንዴት ነው የምንረዳው? እንዴት ነው ቤተክርስቲያን የምትረዳው ዋስ አፖስቶሊክ ሰክሴሽን ዋይስ አፖስቶሊክ ፌይዝ ምን አስተማሩ ሃዋርያ ነበው? ምን አስተማሩ ሃዋርያ? ያንን ማወቅ አለብን። እንዴት ነው የተረዱት ሃዋርያ ነበው? መጽሐፍ ቅዱስ ትበ። ስለዚህ ክርስትና ስትመጣ ድህነትንም ሳልቬሽንንም በዛ ልክ ነው ማየት ያለብን እና ስትመጡ እንዲያው ለመዝናናት አይደለም የምንመጣው፣ ማለት ነው ብንችል። ክርስቶስ የተናገረው አንድ ቃል አለ አይደል? ሰው አለሙን ሁሉ ቢያተርፉት ነፍሱን ግን ቢያጎድ ምን ይጠቅመዋል? ከባድ አይደል? ዓለሙን ሁሉ ብታተርፉት ማለት ዓለሙን ሁሉ የእናንተ ቢሆን ዓለም ሁሉ በሰማይ የምታዩት ነገር ሁሉ እናንተ ገዢ ብትሆኑ እና ብታዙት፣ ግን ነፍሳችሁ መንግስቱን የማይወርስ ከሆነ ምን ይጠቅማል? ምንም። ስለዚህ አሁን ይህንን ቀጥታ ይህንን ቃል ሰምተው የወጡ አሉ። ለእነ አባ መቃረስ በቃ ይህንን ቃል ሲሰሙ ዓለምና በዓለም ውስጥ ያለው ምኞቱንም ትቶ የወጡ አሉ። ገብታችኋል ዓለምና ዓለምን ውስጥ ያለውን ትቶ ለዘመናት ይኸው በበረሃ ውስጥ ክርስቶስ ጋር ክርስቶስን በመምሰል ሕይወት ውስጥ እየጸለው እየተጉ እየበረቱ በገዳም ሕይወት ውስጥ ደግሞ እዛ ውስጥ በገዳም ሕይወት ውስጥ እየኖሩ ደግሞ እየሰሩ ከተማ ውስጥ የሚኖሩትን ችግረኞቹን ይረዱ የነበሩ ትልልቅ አባቶቻችን እናውቃለን። ገብቷችኋል አይደል? በዛ ውስጥ ነው ትልልቅ አባቶቻችን እናያለን። እና ኦልዌይስ በዛ አንግል ማየት እንችላለን። ጥያቄ መጠየቅ ይቻላል። መጠየቅ ትችላላችሁ። እና ግን እናንተ ኦርቶዶክስ ናችሁ ትላላችሁ። ሥላሴ ኦርቶዶክስ ናቸው ትላላችሁ። ኦርቶዶክስ ሥላሴ የኦርቶዶክስ አምላክ ነው፣ የሁሉም አምላክ ነው ግን እውነተኛ የቱን የሥላሴን መንገድ የሚከተለው ኦርቶዶክስ ብቻ ነው። አስተምህሮቷም ኦርቶዶክስ ውስጥ ያለ ሄማ፣ አይናቸውን እንደዚህ ሳታደርጉ ተቀበሉ። ፓስተሮቻችሁ የሚሏችሁን ስሙት እንጂ ምን ያውቃል ጴንጤ ደግሞ ስለ ሥላሴ። ያሉበትን ቪዲዮ አውጥቼ ላሳይህ፣ ቪዲዮ አውጥቼ ላሳይህ። ምን ያውቃል ጴንጤ ደግሞ ስለ ሥላሴ ያሉት አቅ ለኦርቶዶክስ ብታዩት መልካም ነው። ኦኬ እና ሰዎች እንትን ማለት ትችላላችሁ፣ አንዳንድ ጥያቄዎችን ማቅረብ ትችላላችሁ። ስ እግዚአብሔር ይመስገን። ኦርቶዶክስ ለዘላለም ትኑር። አንዳንድ ጥያቄዎችን እንትን እንላለን ኮመንት ላይ ያስቀምጡት። ጻፍ ጻፍ አድርጎ ሜቢ ያልገባችሁ እንደም ያከበዳችሁም ሊሆን ይችላል፣ ቀለል ያለም ሊሆን ይችላል። ያው ቤተ ክርስቲያን የራሱ ስርዓት አላት፣ ቀኖን አላት፣ አስተምህሮት አላት፣ እይታዎች አላት እና ከዛ አንፃር እንረዳለን፣ ማወቅ አለብን። ኦፍ ኮርስ ኦርቶዶክስ ሁሌ ይመልሳላት ግን ታረፍ ዳለ ልንተኛ ስንል እንዳንማር አይ አክቹዋሊ ድንገት ነው እነ የኔጋ ለመላክ አስቤ ነበር ፊልተር ኮሜንትስ ሲሚላር ቱ ዞስ ፍላግድ ባይ አር ኮሚኒቲ አረ መኩ በገና ፈልጌ የነበረ እሺ ዳዊት በውስጥ አውራኝ እሺ ይህ ሳምንት በምን ይሰየማል ብዙ ስያሜዎች አሉት። ዛሬ ሐሙስ ነው አይደል? አዳም ነው ዛሬ አዳም ተብሎ ነው የሚሰየመው። ዛሬ እለት እና እያንዳንዱ ቀናት ይሰየማሉ፣ ስያሜዎች አሉት። አንዴ እኔ እኛ በእኛ ቤተ ክርስቲያን የሚደሰተው ማንም ኑፋቄ ቢያስተምር እንደ ጴንጤ ቤት ዝም አይባልም። የሆነ ስህተት እንኳ በነገራችን ላይ አላ አልታዘባችሁም? ማለት የሆነ ጊዜ የተዋረዱበትም ታስታውሱ ከሆነ ማለት ነው። በጣም ከሚያስቀኝ ጉዳይ አቡነ ባርናባስን የሆነ ጊዜ ፕሮፋይል አድርጎ በቃ እያሉ የሆነ ነገር እንኳ ቢገኝ ማለት ነው፣ ወዲያው ሮጦ ያንን ፕሮፋይል ያደርጋሉ። የራሳቸው አባት ስለሌላቸው እኮ የራሳቸው አባት የላቸውም። ለዛ ነው በቃ የሆነ ነገር የሆነ ምንፍቅና የሚመስልን ቃል ከተናገሩ ወይም ደግሞ ወደዚህ እነሱ የሚያደላ ነገር ከሆነ ምን ይላሉ? በቃ ወዲያው ሄዶ እንትን ያደርጋል፣ አባት አባት ያደርጋል፣ ፕሮፋይል ያደርጋል። አባ ምንድን ለምንድን አደንግጡ ኢየሱስ ኢየሱስ፣ እና ደግሞ ከተንኮላቸው ማለት ነው፣ ከተንኮላቸው በጣም ብዙ ትንንሽ ማለት የእኛ ልጆችን እንትን ለማድረግ የሚሄዱበት፣ በቃ ኢየሱስ የዓለም ቤዛ ነው። እኛ እኛ ለመቤታችን እንደምንከራከር እነሱ ደግሞ ለክርስቶስ ነው የሚከራከሩት። እንደዛ አይነት ነገር አድርጎ ነው የሚያቀርቡት ማለት ነው። አይ እኛ የሁሉም ዓለማት ላይ እርሱ ዓለምን ከወደቀበት ሊያነሳ የመጣ ደሙን አፍስሶ በቀራኔው ላይ ተሰቅሎ የዓለም ቤዛ መድኃኒ ዓለም ብላ ነው የሚጠራው ስሙን ራሱ ኢየሱስ የዓለም መድኃኒት መድኃኒ ዓለም ነው ስሙ። ሁሌ የምትመሰክር ስሙን ጋሻ አድርጋ የምትይዘው ነው የዓለም ቤዛ። ማንም የካደ የለም ማንም ማለት ነው። ልካድም አይቻልም። ከካደች ይሄንንም ካልተናገረችም ምንድነው ቤተክርስቲያን ቤተ ክርስቲያን ቤተ መባሏም ይቀራል ሲጀመር ማለት ነው እና ብላ ማታቅ በንጽጽርም አይቀርብም። የፍጡርና የፈጣሪን ሲጀመር በንጽጽር ማቅረብ ነው ትልቁ እንትን ማለት ነው። በንጽጽር አይቀርብም ማለት ክርስቲያኖች ሲሱ ሲያላችሁ በንጽጽር አይቀርብም የፍጡርና የፈጣሪ ቤዛነት ሲጀመር በንጽጽር የሚቀርብ አይደለም። በቤተክርስቲያንም ክርስቲያንም በንጽጽር አቅርባ ማጣቅ ጌታችን ኢየሱስ ክርስቶስ ፈጣሪ ነው፣ የዓለም ቤዛ ሆኖ ዓለምን ያዳነ ነው። እመቤታችን ቅድስት ድንግል ማርያም ቤዛዊታ ሁሉ ዓለም ተብላ ትጠራለች። ኦፍኮርስ ትጠራለች። ከምን አንጻር እርሷ ህይወትን አሜን ብላ ተቀብላ ዓለምን ሁሉ ወደ ህይወት ወደ ክርስቶስ የመራችን እመቤታችን ቅድስት ድንግል ማርያም እንደመሆኗ ነው። ሰምታችኋል? አው አሜን ብላ ተቀብላለች። ሄዋን የዲያብሎስን ቃል ሰማች አይደል? የዲያብሎስን ቃል ሰማችና ዓለምን ሙሉ ወደ ሞት ነው የመራችው። ሙሉ ሞት ነገሰብን። ያው በሄዋን ምክንያት ሄዋን ዲያብሎስን ሰማች፣ ቀንጥሳ በላች። ሞትን ወደ ሞት ለመምጣት በአዳም በኩል ሁሉም ጋር ደረሰ። ያው ምክንያት ሆነች። ምክንያት ሞት የሆነች ማናት? ሄዋን ነች። ምክንያተ ድህነት ደግሞ አሜን ብላ ተቀበለች። እግዚአብሔር እሷን መረጠት። በቃ ማንም እኮ ማንም የትኛውም ሰው የእመቤታችንን ምርጫ ሊያገኝ አይችልም፣ አይሆንለትም፣ አይገኝም። በቃ ወደፊትም አይሆንም፣ ወደኋላም አልሆንም። ከርሷ በስተቀር ማለት ነው፣ ሊሆንም አይችልም። በቃ አንዴ እግዚአብሔር እሷን ስለመረጣት በእሷ በኩል ድህነትን አከናውኖልናል። መዳናችን በእርሷ በኩል ተገልጧል። እርሱም ክርስቶስ በእርሷ በኩል ነው የተገለጠ። መድኃኒት ኢየሱስ ክርስቶስ ከእርሷ ተወልዷል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ። ከስጋዋ ስጋ፣ ከእሷ ስጋ አልነሳም የሚለው አሉ አይደል ወኒ፣ ከእሷ ስጋን አልነሳም ክርስቶስ ስጋን ከሰማይ ይዞ መጣ የሚለው አሏር አይደል እነዛ የተረገሙ የተወገዙ ይላል። በነገራችን ላይ ቃለ ግዘት ላይ ስታነቡት ከሰማይ ይዞ መጣ ብሎ ክርስቶስ ሥጋውን ከሰማይ ይዞ መጣ ብሎ የሚያምን ቢኖር የተወገዘ ይሁን ተረገመ ይሁን ይላል። ከሰማይ ይዞ መጣ ታዲያ የባህሪያችን መመኪያ የምትሆን የቤታችን ቅድስት ድንግል ማርያም ዓለምን በሙሉ ወክላ ከእርሷ ነው ባህሪያችንን የነሳው። የሰውን ባህሪ የነሳው ከማን ነው? ከድንግል ማርያም። ከድንግል ማርያም ባህሪያችንን ነስቷል። ሰውነትን የነሳው ከድንግል ማርያም። ሰውነትን የነሳው ከማን ነው? ከድንግል ማርያም። ስለዚህ ባህሪያችንን በእኛ አደር አይደለም የሚለውን ቃሉ በእኛ አደር፣ በእኛ አደረ ማ ጌታችን ኢየሱስ ክርስቶስ በእኛ አደረ ማለት ቃል መቶ በእኛ እንዴት አደረ? በእኛ ስጋችን ላይ እንዴት አዳር? ስጋችን ብለን የምንጠራው የማንን ነው? የእመቤታችን ነው ማለት እኛ ነው፣ ከእሷ ነው ስጋ ላይ መስ፣ ከእሷ ነው ሰው የሆነው። ይሄን የሚክድ ቢኖር እሱ ክርስቶስን የማይወድ ቢኖር የተረገመ ይሁን እንዳለ ሁሉ ይህንን እንላለን ማለት ነው እኛ። መንፈስ ቅዱስ ከአብ ብቻ ነው የሚወጣ ወይስ ከአብ ከወልድ? የኛ አባት የሆነው ከአብ ከወልድ ይወጣል ያሉ አሉ። እሺ በደንብ ስማ። መንፈስ ቅዱስ ከአብ ብቻ ነው የሚወጣው፣ ግን አገላለጾች ይኖራሉ። መንፈስ ቅዱስ ከአብ ብቻ ነው የሚወጣው። አንዳንድ የአፍሎኬ ያ ፍሎኬ የሚባል ትምህርት አለ። ካቶሊካውያን ከአብም ከወልድም ይወጣል የሚለው አይነት ነገር ይሰርጻል የሚለው ትምህርትን ያስተምራሉ። ይሄ በእኛ ዘንድ ምንፍቅና ነው። ጌታችን ኢየሱስ ክርስቶስ የተናገረልንን በዮሐንስ ወንጌል ምዕራፍ 16 ላይ ያለው ከአብ የሚወጣውን እርሱ አጽናኝ የሆነን መንፈስ እልክላችኋለሁ ነው ያለን። ከማን ነው የሚወጣው ያለን? ቃል በቃል የአብ እስትንፋስ ተብሎ የተገለጠው እርሱ ጌታችን ኢየሱስ ክርስቶስ ከአብ የሚወጣ ነው። በቃ ግን አገላለጾች በአባቶች ዘንድ አለ። ከአብ በወልድ በኩል ይሰርጻል የሚሉ አሉ። አንዳንድ አባቶች እነዚያን አገላለጽ እናገኛለን። ከማን ነው የሚሰርጠው? ከአብ የሚሰጡ በማን በኩል በወልድ በኩል ያሉ አንዳንድ አባቶች አሉ። ኦቤሴሌቲስ ነው። ግን ደግሞ እንደ ምንጭነት ልክ ከአብ እንደሚወጣ ከወልድም ይወጣል የሚሉ ቢኖሩ እነርሱ ካቶሊካውያን ናቸው። እኛ አይደለም። የእኛ ቤተክርስቲያን እንደዚህ አባትም ያስተማረውን አላየ ግን የአሁኑ አገላለጽ አንዳንድ አባቶች ጋር አለ። ና ቴንኪዩ ወንድማችን። እሺ ናና ይመሽምሽ። አንዳንድ ዝም ብዬ በስርዓት እንትን ይዞ ይገባሉ። ታዲያ ይሄ ያለፈነው ጾም ያለፍነው ጾም የጌታችን ቤዛነት እያሰብን አይደለ? እንደ ጾም ነው። የቤታችን ደግሞ የመዳናችን ምክንያት ስለሆነች ቤዛ እንላታለን ኦፍኮርስ አዎ እኛ ክርስቶስን ቤዛችን ብለን አስበን ጾሙ ራሱ ያው ሁሉ ያን ጾም ብቻ ሳይሆን ሙሉ ሕይወታችን ጌታችን ኢየሱስ ክርስቶስ ቤዛነቱን ልክ እንደ ቅዱስ ዮሐንስ ማሰብ አለብን ከፊት ለፊቱ።